ሲሮሺ አፋደግና የስልጤኔ የሺገማትለ ያቆምሳን ሉሊያደ አለ የሰራነው ስራ ቢያንስ ሁሉ ሁሉ በሁሉ ተቋማት ያሉ ሥራዎች ማየት ባንችን በግብርናው ከፍተኛ ርብርብ ሲደረግ ነበር። የላንፉሮ ወረዳ በተለይ በዚህ ዓመት የጸደይ ልማት ላይ በጣም አበረታች ውጤት ነው ያገኘነው። የሽምብራ ልማት ላይ ከፍተኛ ውጤት የተገኘበት ወረዳ ነው። በተጨማሪ መስኖ አሁን አንዳንድ እነዚህ ቦታዎች የባለፉት ወደ አራ ስንሄድ ብዙ የሚለሙ አካባቢዎች አልነበሩ። ወጣቶች የስራ አጥናቸው ስራ ይፈልጋሉ። ነገር ግን ያለን አቅም አንዱ መሬት ነው። መሬቱ ውስጥ ደግሞ ከፍተኛ የሆነ የውሃ ፖቴንሻል አለ ዚ ይህን ጉልበትና ውሃን ስናቀናጅ የአመራሩ ተገቢ ድጋፍ ክትትልና ለዚህ የሚያስፈልግ ካፒታል ስናመቻች ውጤት ማምጣት እንደምንችል የታየበት ነው። ወረዳው በዚህ ዘርፍ የሚያመጣ ውጤት እኔ አበረታች ነው። ተጠናክሮ መቀጠል መቻል አለበት። አንዱ ዳይቨርስፋይ ውስን የሆነ የግብርና ስራ ነበር የሚሰራው እና በመስኖም ቢሆን አሁን ብዙም በርበሬ እየተለመደ አልነበረም። በዚህ መልክ ለገበያ ማቅረብ አካባቢያችን የሚታወቅበት ትልቅ ምርት ነው። ለኢንዱስትሪ ትልቅ ግብዓት የሚሆን ምርት ነው እና ከዛ አንጻር የጀመራችሁት ነገር ጥሩ ነው። የአካባቢው ዋጋን በተለይ በቲማቲም፣ በሽንኩርት እና ባለፈው ደግሞ እንደ ዞኑም ከፍተኛ የስንዴ ማሳ ያገኘ ነው የስንዴ በመዝራት የበጋ መስኖ ላይ ውጤታማ የሆነ ወረዳ ነው። እንግዲህ የወረዳው አመራር በመቀናጀቱ ከባለሙያው ይህን ተቀብሎ የሚሰሩ አርሶ አደሮችና ወጣቶች በመኖራቸው እጅግ ደስተኛ ን አንዴ እነሱን አመስግኑልን።